ሰላም ጠና ስልኝ ውድ ተመልካቾች እንደምናላችሁ። አሁን የምንማረው ክፍል ክፍል ሁለት ይባላል። ክፍል አንድን ጨርሰን ክፍል ሁለት አምልኮ፣ ከአምልኮ ሰፊ ክፍል ስለሆነ እሱም ላይ ደግሞ ጫን ያለ ነገር መማር ስላለብን አሁን ክፍል ሁለትን እቀጥላለሁ። ክፍል ሁለትን ስቀጥል ልክ እንደ ክፍል አንድ ከዋናው ሐሳብ እነሳለሁ። አምልኮ ማለት ምን ማለት ነው? አምልኮ ማለት አምላክ ከሚለው ቃል ውስጥ እየወጣ ነው። ለአምላክ አምልኮ ያስፈልገዋል። የመፈጠራችን ምላሽ ነው የሁሉ ነገራችን ማሰሪያ አምልኮ ስለሆነ፣ እንደውም አሁን አዳማጮችን እንዲህ በሚል ጥያቄ ጀምራለሁ። እናንተ ስራችሁ ምንድን ነው? አሁን ይህንን የምትመለከቱ ወገኖች ስራችሁ ምንድን ነው? ይህንን ርዕስ ነው የማስተምረው። ወይም ደግሞ በሌላ አባባል መጽሐፍ ቅዱስ ላይ ስራ ምንድን ነው ተብሎ የተጠየቀ ሰው አለ ወይ? አዎ አለ። ዮናስ ተጠየቀ። ስራዬ አለ ሰማይና ምድርን ባሕርና የብስን የፈጠረውን እግዚአብሔርን ማምለክ ነው አለ። እኔም ልክ እሱ እንደጠየቀው ተመልካቾቼ እንጠይቃለሁ ስራችሁ ምንድን ነው? ስራችን ምንድን ነው? ስራችን እግዚአብሔርን ማምለክ እና እግዚአብሔርን ማድነቅ፣ በተለይ በማድነቅ ዙሪያ ነው አሁን ይበልጡን ጊዜ የምናሳልፈው። ይህንን ስንጀምር ሶስት ሰማይ አለ፣ ሰማይ ሰማያተ ሰማያት። ጳውሎስም እስከ ሶስተኛው ሰማይ እንደሄደ ነግሮናል። ከዚህ ነው ምጀምረው ይሄኛውን አድናቆት። ሶስተኛው ሰማይ መንግስት ሰማይ የእግዚአብሔር ዙፋን ያለበት፣ ብዙ እልፍ መላእክት ያሉበት፣ አምላካችን የተቀመጠበት ሰማይ ነው። ንጹህ ሰማይ፣ ከሁለቱ ሰማዮች ጋር የተነካካ ነገር የለውም። ንጹህ ሰማይ ላይ የተቀመጠ አምላክ በአሁኑ ሰዓት ሁሉን የሚያይ አምላካችንን በማድነቅ እንጀምራለን። ወደ ሁለተኛው ሰማይ እንውረድ። ሁለተኛው ሰማይ ላይ ፀሐይ፣ ጨረቃ፣ ከዋክብት፣ ጋላክሲዎች በጣም ብዙ ነገሮችን እግዚአብሔር በሁለተኛው ሰማይ ላይ አስቀምጧል። ሁሉን መዘርዘር አንችልም። ከነዚህ አንዱን ብቻ አንስተን እግዚአብሔር እናድነቅ። ፀሐይን ብቻ እናንሳ። አሁን ፀሐይን ወደ ሰማይ ስንመለከት ትንሽ ነች፣ ግን እውነቱ ሱ አይደለም። ፀሐይ ትንሽ አይደለች ዘጠና ሶስት ሚሊዮን ማይል ርቀት ላይ ስላለች ለኛ ትንሽ ነች፣ ግን ፀሐይ እጅግ እጅግ እጅግ ትልቅ ነች። ትልቅነቷን እንዲህ ልግለጥላችሁ መሬቶቹ ውስጧ ቢገቡ አይመጥኗት። ትልቅ ናች፣ ትልቅ አደለች። በአንድ ስቴዲየም ላስረዳ። ስቴዲየም ትልቅ ነው። ኳስ ስቴዲየም መሀል ላይ አስቀምጡ፣ ያቺን ኳስ ተመልከቱ። ኳሷ በጣም ትንሽ ነች፣ ስቴዲየሙ እጅግ ትልቅ ነው። ኳሷ ምድር ነች። ስቴዲየሙ ጨረቃ ነው፣ እንትን ፀሐይ ነው። ፀሐይ ነው። ስለዚህ ፀሐይ በጣም በሩቅ ስፍራ የተቀመጠች ደግሞ እንዲህ ያለችን ፀሐይ አምላካችን ሰማይ ላይ ይዞልን ነው ያለው። ይሄ ሊደነቅ ይገባል። ምንድን ነን ብያለሁ? አምላካችንን አድናቂዎች ነን። አድናቂህ ነኝ አድናቂሽ ነኝ ሲሉ አልሰማችሁ? እኛ የምን አድናቂ ነን? እኛ የሰማይና የምድር ፈጣሪ ይችን አንዷን የፈጠረን ጌታ አድናቂ ነን። ለምሳሌ ከዋክብቶች አሉ፣ በስማቸው ያውቃቸዋል። ይሄ ሁሉ ሰማይ ላይ ሰባቱም ዓለም ላይ የተዘሩ ከዋክብትን እግዚአብሔር በስማቸው ያውቃል። አድናቂዎች መሆን አለብን። አምላካችን እንድናደንቀው እሱም ይጠብቃል። ደግሞ እኛ ስራችን ምንም አይደለም። ስራችን አምላካችንን በጣም በጣም በጣም ማድነቅ ይገባናል። ወደ ሶስተኛው ሰማይ ልምጣ። ሶስተኛው ሰማይ እኛ ያለንበት ሰማይ ነው። ንጹህ አየር ንጹህ ሰማይ ሁሉ ነገር ቆንጆ አድርጎ እግዚአብሔር እየሰጠን፣ ሶስተኛው ይህ የምናየው ሰማይ ነው። ለሰው ለእንስሳት ለእጽዋት ተስማሚ የሆነ ነገር ፈጥሮ ምድር ላይ ኑሩ ያለን ሰማይ ነው። አንድ ጊዜ የአሜሪካን ባለጸጎች ትንሽ ቀበጡና ታይታኒክን እስቲ እንመልከት ብለው ውቅያኖስ ውስጥ ስድስት ኪሎ ሜትር ገቡ። የምድርን አየር ይዘው ስድስት ኪሎ ሜትር ውቅያኖስ ውስጥ ገቡ ታይታኒክ እንዴት ነች ብሎ ግን፣ አየሩ አለቀ፣ እነሱ አለቁ። ስለዚህ አምላካችን ሁለተኛው ሰማይና ሶስተኛው ሰማይ ንክኪዎች ስላላቸው እነሱ ይወገዳሉ፣ ይጠፋሉ። አንደኛው የአምላካችን መንግስት ሰማይ ሰማያት ሰማያት የመጀመሪያው ሰማይ ብቻ በህይወት ይኖራል። እዛ ውስጥ ብዙ ዝርዝር አልገባም። ይበቃል። ይህን ያህል ከተረዳን አምላካችን ሰማይ ላይ ሆኖ ወደ ምድር ሲመለከት ምድር በውሃ ተሸፍናለች እና ውሆችን ጠራ። በኋላ ዝርዝሩልን፣ ሀገር ትንሽ ግዑዛን ፍጥረቶች ከእግዚአብሔር ጋር እንዴት እንደሚደማመጡ ዘፍጥረት አንድ ዘጠኝ ላይ ማየት ይችላላችሁ። ውሆችን ጠራ፣ ይሰሙታል፣ መጡ፣ ተሰበሰቡ ውሆቹ እና ቦታ ቦታ ሰጣቸው። ፓስፊክ፣ አትላንቲክ፣ ህንድ፣ አርክቲክ ውቅያኖስ አደረገና ምድርን ገለጣት። ገለጣትና ለፍጥረት ምድርን ፍሬን እንዲያፈሩ ትእዛዝ ሰጠ። ከዕለታት አንድ ቀን እሷን ራሷን ምድርን አናገራት። ሰማችሁ? ግዑዟ ምድር እግዚአብሔርን ሰማች። ግዑዝ ነገሮች እግዚአብሔርን ይሰማሉና ሰማች። ጤፍ፣ ስንዴ፣ ሩዝ፣ ባቄላ፣ አተር፣ ምስር፣ በቆሎ፣ ዘንጋዳ፣ ማሽላ፣ የምንለብሰውን ሱፍ አሻሽለውልን። ይህንን ሁሉ ምድር መስጠት ጀመረች። ተራሮች አጨበጨቡ፣ ግዑዝ ነገሮች ናቸው። እግዚአብሔር ብቻ ይሰማቸዋል። ድንጋዮች ዘለሉ፣ ግዑዝ ናቸው። ማዕበሉን ገሰጸው፣ ይሰማዋል። ይሄ ሁሉ ሰብስበን እግዚአብሔርን ማድነቅ አለብን። እንደውም በመዝሙር ሰላሳ ሰባት ላይ በፏፏቴዎች ድምፅ ቀላት ቀላትን ይጠራሉ ይላል። እኛ ይገባል ወንዝ አካባቢ ቀላት አካባቢ ሄደን ቁጭ ነው የምንለው። ምን እንደሚባባሉ አንሰማም። እግዚአብሔር ቃል ላይ መዝሙር ሰላሳ ሰባት ላይ እንደሚናገሩ በፏፏቴዎች ድምፅ ቀላት ቀላትን ይጠራሉ፣ ይነጋገራሉ። በአጭር ቃል ጉዕዝ ነገሮች አምላካችንን ሰሙ። ምድር ተገለጠች እና ያለንበት አለም የተገለጠው በእግዚአብሔር ትእዛዝ ነው። እነዚህ ብቻ አይደሉም። ምድራችን ላይ እግዚአብሔር ትልቅ በረከት አስቀምጧል። ለምሳሌ ምድር ላይ ኮፐር፣ ዚንክ፣ አሉሚኒየም ማዕድናት ማለት ነው። ኮፐር፣ ዚንክ፣ አሉሚኒየም፣ ካልሲየም፣ ፎስፎሮስ፣ ፖታሲየም፣ ቶጳዝዮን፣ አልማዝ፣ ብርሌ፣ መረክ፣ ኢያስጲድ፣ ሰምፔር፣ በሉር የማናቃቸው አይተናቸው የማናቅ ማዕድናትን ሁሉ አምላካችን ምድር ላይ አስቀምጧል። ሊደነቅ ይገባዋል። ክብር ለእግዚአብሔር ይሁን። ምድር ላይ እነዚህም ብቻ ማስቀመጥ አይደለም። ምድር ስር ቤንዚን፣ ጋዝ፣ ናፍጣ፣ ዘይት ማንም በሚሊየን በትሪሊየን የሚቆጠር አውሮፕላን፣ ፋብሪካ፣ መኪና ሲያቃጥለው የሚለው አንድ ቀን ቆም ብሎ ከየት መጣ ብሎ ማያስብ እስካሁን ድረስ ያልተቋረጠ ይህ የእግዚአብሔር ስጦታ አምላካችንን ማድነቅ ይገባናል። እነዚህ ሁሉ በቅድሚያ የተዘጋጁት ለማን ነው? በአካል ተገናኝተን የምንማር ቢሆን ጥያቄ ጠይቃችኋል። እነዚህ ሁሉ የተዘጋጁት ለሰው ነው። አይደንቅም? ይሄ ደግ አባት ደግ አምላክ ይህንን ሁሉ ካዘጋጀ በኋላ አሁን ምን አለን? ሰውን በመልካችን እንደ ምሳሌያችን እንፍጠራል። አቤት! የሚያስደንቅ ነገር ነው ይሄ። ሰበበኛ ሞላ ጎደለ የሚልን ሰው ምንም ጥያቄ በማይጠይቅ መልክ አዘጋጀና ሰውን፣ ኑ እንውረድ፣ ሰውን በምሳሌያችን እንፍጠር። አምላክ አይደለንም እንጂ የአምላክ ምስል ያለብን አምላክ የደከመብን እሱን ራሱን አድርጎ እየፈጠረን ይገርማል። ይሄ የተፈጠረ ሰው አንድ ሰው ብቻ ነው፣ ምድር ላይ ገብቶት እግዚአብሔርን ያመሰገነ ዳዊት። እኔ ግሩምና ድንቅ ሆኜ የተፈጥረ ያለው አመሰግንሃለሁ አለ። እኛም ልናመሰግን ይገባል። ልናደንቅ ይገባል። አፈጣጠራችን ቀላል አደለም። አሁን ልበል ከምታዳምጡኝ አንዳችሁ አባታችሁ ጀረናል ቢሆን ጀረናልነቱን ሳያወርሷችሁ ይዘውት አፈር ውስጥ ይገባሉ እንጂ አያወርሱ ማንም ኮሎኔል የሚሆን ጀረናል ማዕረጉን እንደያዘ አፈር ውስጥ ይገባል። አምላካችን ግን ከሰማይ ክብሩን ትቶ ወርዶ እኛን በምሳሌው ፈጥሮ በምድር ላይ ኑሩ ያለን ደግ አምላክ ክብር ለእግዚአብሔር ይሁን። ይሄ ሰውነታችን ዝም ብሎ የመጣ አይደለም። አምላካችን ወደ ሳይንሱ ስንገባ በጣም ማይገቡን ነገሮች አሉ። እሱን እንተውና እንዲሁ ሰውነታችን አሁን ይሄ አካል ከሁለት መቶ በላይ የሚሆኑ አጥንቶች የተገነባ አምስት መቶ ጡንቻዎች ደግሞ የሚደግፉት አካል ነው። አእምሯችን አስር ሺህ የነርቭ ሴል ያለበት አይኖቻችን ኮን ሮድ ዲስታንስ ርቀት ከለር ቅርበትን የሚለይ መቶ ሰላሳ ሚሊየን የነርቭ ሴል ያለበት ነው። እቺ መከረኛ የምትለፈልፍ ምላሳችን አስር ሺህ ነገር የምትቀምስ አፍንጫችንም እንደዚሁ ሳይንሱ ሁሉንም ዘርዝሮ ሊገልጽ ስለማይችል እንዲህ በማለት ይዘጋዋል ይቅርታ በእንግሊዝኛ ነው ተረጉመዋለሁ እንዲህ ይላል ሰውን ነው ሞር ኮምፕሊኬትድ ዳን ደ ላርጀስት ኮምፒውተር ኤቨር ዲዛይን ብሎ ነው የሚጨርሰው እንግሊዝኛውን እንዴት ይታፈታል ሰው ሰው ሞር ኮምፕሊኬትድ ዳአንደ ላርጀስት ኮምፒውተር ኤቨር ዲዛይን። የምታዳምጡኝ ሰዎች እናንተ ዝም ብሎ ርካሽ ትንሽ አይደላችሁ፤ ውድ፣ ክቡር የማይገባ ውስብስብ የሆናችሁ አምላክ ብቻ የሚያውቃችሁ የሚያውቅን ከመጨረሻው ኮምፒውተር የምንበልጥ ነን እኛ። ለምሳሌ የመጨረሻው ኮምፒውተር ቤልጅየም፣ ሁሉን ነገር ያለም ነገር የጠቀለለ ከሱ አንተ ትበልጣለህ ነው። ስለዚህ አምላክ መደነቅ የለበትም፣ ትንሽ አይደለም፣ ትንሽ ትንሽ አላደረጉም ያህል አይደለም። ብዙ አድናቆት ብዙ ክብር ለአምላካችን ሊሰጠው ይገባል። ይሄ ምን ይባላል? አምልኮ ይባላል። ጠዋት ማታ፣ ሁል ጊዜ ያለ እረፍት አምላካችን ሊመለክ፣ ሊከበር፣ ሊደነቅ ይገባዋል። ግን አንድ ጊዜ እንዲህ አለ እግዚአብሔር፣ ሰውም በመፍጠሬ አዘንኩ። ይህን ሁሉ መልካም ነገር አድርጎ የሚያሳዝን ታሪክ ነው። ሰማይን በመፍጠሬ አዘንኳል አለ። ምድርን በመፍጠሬ ፀሐይ፣ ጨረቃን በመፍጠሬ አዘንኳል አለ። ሰውን በመፍጠሬ አዘንኳል። ከዚህ የተነሳ ሰውን በምድር ላይ በውሃ ጠፋለሁ ብሎ ተነሳ። ሰው ስላበሳጨው። ግን በሰው አልጨከንም፣ አልሆነለትም። ዞር ዞር ብሎ ሲያይ አንድ ጻድቅ ሰው አየ። ኖህ የሚባል ሰው በዚህ ሰው እስቲ ዓለምን ላድን ብሎ ስራ ሰጠው። የመቶ ዓመት ስራ፣ ሰውን ለማዳን ስራ ሰጠው። ስራዎቹ ደግሞ በጣም ከባባድ ስራዎች፣ መርከብ ስራ ነው። መርከቡ በዘመኑ ሂሳብ ወደ አምስት ፎቅ የሚያክል መርከብ ነው ሲጀምር ዱር ሄደህ ጫካ ሄደህ ከጎፈር እንጨት የጎፈር እንጨት መጽሐፍ ቅዱሳችን ላይ እዛ ቦታ ብቻ ነው ዘፍጥረት ላይ የምታገኙ፣ ሌላ ቦታ አልተደገመም። በወይራ፣ በጽድ በፊት ለፊት በሚገኙ አላለም። በጎፈር እንጨት የዋውን ክብደት ምናልባት የሚችል ሊሆን ይችላል። ይሄ ደግሞ በቀላሉ የሚገኝ አይደለም፣ ግን ኖህ የግድ ዋጋ ከፍሎ ይህንን እንጨት ዱር ከአውሬ ጋር እየታገለ አመጣ፣ ጀመረ፣ ሰራ። በምን ልክ በምድር እንስሳት ልክ፣ በኋላ መጣበታለሁ። ሌላው ሰርቶ ልክ ይህንን ሲጨርስ ደግሞ ቅጥራን ለቅልቀዋ ነው። ይህንንም ቃን ዛች ቦታ ብቻ ነው የምታገኙት መጽሐፍ ቅዱስ ላይ ሌላ ቦታ እናገኝ። እኔ ይህ ምንድን ነው ብዬ ማጥናት ስጀምር ከማዕድናት ከነዳጅ ከዘይት ከምድር ውስጥ ከሚገኙ ብቻ ከመጨረሻ ነገሮች የሚገኝ ነገር ነው። ኖህ እንዴት ይህንን ቅጥራን አግኝቶ ይህን ሁሉ ውጅ የሆነ መርከብ ለቀለቅ አድካሚ መቶ ዓመት ከዛ ልፍሳይል ሳይል ይህንን አደረገ ወደ መጨረሻ ላይ ስምድ ቤተሰብ አግባህለው የምድር እንስሳት፣ እሱ ደግሞ ሌላ አድካሚ ስራ። አንዳንዱ ፈጣን ነው፣ አንዳንዱ ተናዳፊ ነው። በምድር እንስሳትን በሙሉ መርከቡ ውስጥ አስገባ። መርከቡ ተዘጋ። አሁን ኖህ ምድር ላይ ሲያርፍ ይዞ የመጣው መስዋዕት ስለነበረ ምድር ላይ የምድራዊ ኑሮውን ሳይጀምር ለእግዚአብሔር መስዋዕት አቀረብ። እግዚአብሔር ያንን መስዋዕት አሸተተ። ልክ ያ መስዋዕት ደስ ሲለው እግዚአብሔር አምላክ ሀሳቡን ቀየረ። ከእንግዲህ ወዲህ ሰውን በውሃ አላጠፋም። ማለት የእግዚአብሔርን ሀሳብ እንድንቀይር እግዚአብሔር ሁላችንን ይርዳን። የሚለመን አምላክ ስለሆነ አሁን ሰው ምድር ላይ መኖር ጀመረ። እየኖረ ያለ አሁንም ኃጢአት ሰራ እንደገና። አሁንም እግዚአብሔር በሰው ተስፋ አልቆረጠ። ሌላ ደግሞ መፍትሄ ማሰብ ጀመረ። ሰውን እንዴት ማድ ነው ብሎ እያሰበ እያሰበ ሲሄድ አንድ ሰው አገኘ፣ ሙሴ የሚባል ሰው ለማዳን ነው። ይህንን ሰው ትዛዝ ሰጠ። ከአራት መቶ ሰላሳ አመት መከራ በኋላ ይህ ሰው ህዝብ ለማዳን እግዚአብሔር ጠራው። ባጭሩ አሁን ሙሴ እግዚአብሔርን ታዘዘ፣ ይሰማል፣ ያደርጋል፣ ይታዘዛል። ከግብፅ ወደ ማርና ወተት ወደ ምታፈሰው ምድር ህዝቡን ይዞ መምራት ጀመረ። በመሀል ያሉት ታሪኮች የሚታወቁ ስለሆኑ ልለፋቸው። ይዞ የእስራኤልን ህዝብ ከነአን ምድር አስገብቶ ምድር ተከፋፍለው መኖር ሲጀምሩ አሁንም አዳት ሰሩ። አሁንም እንደገና በሶስተኛ ደረጃ እግዚአብሔር ተስፋ አልቆረጠም። በሰው ሶስተኛ ላይ አይ ኖሆንም፣ ላኩ ሙሴንም ላኩ አልሆነም፣ እኔ ራሴ ልውረዳለ፣ ራሱ ወረደ። የሱ አሁን የምናዳምጥ የሱ የመውረድ በምድር ላይ ክብሩን ጥሎ ሁሉም ነገር መስዋዕት አድርጎ ሞቶልን ሞታችንን የሞተ ጌታ ነው። ይህን ቁጭ ብለን ልናዳምጥ የቻር ነው። እነዚህ ሁሉ ድካሞች አልፎበታል። ይህ አምላክ ታዲያ ሊደነቅ ይገባዋል፣ አይገባው? እሺ፣ ስራችሁ ገብቷችኋል። አሁን ሁለተኛውን ክፍል ያስረዳሁትን ስራችሁ ምንድን ነው? ስራችን ምንድን ነው? ስራችን ስጠቀልለው፣ ስራችን እግዚአብሔርን ማምለክ ማድነቅ ነው። እኛ የማንም የጠፈር ምርምር አሁን በጣም ብዙ አእምሮ የሚስቡ የሚጎትቱ የሚያስደንቁ ብዙ ነገሮች ምድር ላይ ያሉበት ዓለም ላይ ነው ያለ ነው። እነዛን ሁሉ ግን አሸነፈን? አምላካችንን አድናቂዎች ነው። እግዚአብሔር የተመሰገነ ይሁን። አምልኮ ሁለተኛው ፓርት አድናቂ እና አምላኪዎች መሆናችንን የሚናገር ክፍል ነው። ይህንን እዚህ ላይ አቆምና ወደ መዝሙር ትምህርቶች ውስጥ እንገባለን። ሃሌ